ሰላም ሰላም፣ የቻናላችን ቤተሰቦች፣ ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ ሪሚዲያል ሳትገቡ በፊት እነዚህን ስድስት ነገር አውቃችሁ እንደዚሁም አውቃችሁም ብቻም ሳይሆን እነዚህን ነገር ሪሚዲያል ሳትገቡ በፊት አስተካክላችሁ ኮምፕሊትሊ በፍሬሽ ማይንድ እንድትገቡ ፈልጋለሁ ማለት ነው። እነዚህ ስድስት ነገራቶች እንደምናቸው ሪሚዲያል ተማሪ ዩኒቨርሲቲ ሳይገባ በፊት ማወቅ ያለበት፣ ይሄን በዛሬ ቪዲዮ ዲቴይል የምና ይሆናል ማለት ነው። ይሄን ቪዲዮ እስከ መጨረሻ ያየ ሰው በጣም እንደሚጠቀም እርግጠኛ ነኝ ማለት ነው። እንደዚሁም ለ እዚህ ቻናል አዲስ ከሆናችሁ ስለ ሪሚዲያል እንደዚሁም ስለ ፍሬሽማን ስለ ዩኒቨርሲቲ እንደዚሁም አዳዲስ ኢንፎርሜሽኖችን በየጊዜው ስለምንለቅ ቀድሞ እንዲደርሳችሁ የምትፈልጉ ከሆነ ይህም ቪዲዮ ላይክ እና ሰብስክራይብ ማድረግ እንደዚሁም ለብዙ ሰው ለብዙ ሰው እንዲደርስ አሁንም ደግሜ ደግሜ ጠይቃችኋለሁ። ፕሊስ ላይክ አድርጉ ማለት ነው። ቀጥታ ወደ ቪዲዮ እነዚህ ስድስት ነገራቶች እነ ምንድን ናቸው? ሪሚዲያል ተማሪ ዩኒቨርሲቲ ሳይገባ በፊት ማወቅ ያለበት እነዚህ ስድስት ነገራቶች እንደምን ናቸው ካላችሁኝ፣ አንደኛው የሞራል ችግር ነው ማለት ነው። ይሄ ምንድን ነው ካላችሁን፣ እንግዲህ እንደሚታወቀው ሪሚዲያሎች ከፍሬሽማን ከሲኒየር ተማሪዎች ጋር ይገኙበታል ማለት ነው። በአንድ ዩኒቨርሲቲም ይገኙበታል ማለት ነው። ብዙ ሰው እንደሚታወቀው ሲወራ የሚሰማው በሪሚዲያል ዩኒቨርሲቲ የሚገባ ተማሪ ማለት ነው። ሪሚዲያል መግባት ልክ እንደ ውድቀት የሚያዩ ተማሪዎች ብዙ በቁጥር የሚቆጠሩ አይደሉም ማለት ነው። ስለዚህ ይህን አስተሳሰብ ኮምፕሊትሊ ከማይንዳችሁ ማስወገድ አለባችሁ ማለት ነው። እንደዚሁም እንደዚህ አይነት ጓደኛ ይሄን አስተሳሰብ የሚያስብ ከሆነ ኮምፕሊትሊ ሪሊ ነው ነግራችሁ እንደዚህ አይነት ጓደኛ ራቁ ማለት ነው። እናንተ ማወቅ ያለባችሁ ይሄ እንደ ሁለተኛ እድል እንደተሰጣችሁ አስቡና ይሄን እድል አስተካክላችሁ ተሰካክታችሁ መግባት ነው እንጂ እነዚህን አስተሳሰብ ኮምፕሊትሊ ከእናንተ ማስወገድ አለባችሁ ማለት ነው። አንደኛው ይሄ ነው። ሁለተኛ ደግሞ ሪሚዲያልን የሪሚዲያል ኤግዛምን ቀድሞ አለመዘጋጀት ነው ማለት ነው። ከብዙ ሰበብ አንጻር ሊሆን ይችላል ማለት ነው። እስፔሻሊ ደግሞ ኢንትራንስ ኤግዛም የወደቁት በዚህ ሀቢት ነው ማለት ነው። አንድ ነገር ገና ነው ብሎ አስቦ ፕሪፓሬሽን እያለ ማድረግ ማለት ነው። ቀድሞ ፕሪፓሬሽን እያለ ማድረግ፣ ይሄ በጣም ብዙ ሪሚዲያሎችን የሚያስወደቅ እስካሁን ደግሞ ብዙ ሰው እያወራበት ያለ ነገር ነው ማለት ነው። ስለዚህ እናንተ ብዙ በዚህ ጉዳይ ላይ በጣም ትኩረት ሰጥታችሁ ሪሚዲያልን ቀድማችሁ ፕሪፔር እንድታደርጉ ፕሪፓሬሽን የሚያስፈልጉ እንድታደርጉ በጣም እንጠይቃለን ማለት ነው። ሶስተኛው ደግሞ ጭንቀት ነው ማለት ነው። ይህ ጭንቀት ብዙ ተማሪ ጭንቀት አለበት ማለት ነው። የሚስ አንደርስታንዲንግ ሚስ ኢንፎርሜሽን ብዙ የሪሚዲያል ኤግዛም ይከብዳል፣ የሪሚዲያል ኤግዛም እንደዚህ ነው፣ ሪሚዲያል ኤግዛም እንደዚህ ነው ብሎ ብዙ ሚስ ኢንፎርሜሽን ይሰጣቸዋል ማለት ነው። እናንተ ትክክለኛ መረጃ ከምሰጡ ከምታገኙበት ቦታ ስሙ እንጂ ትክክለኛ ያለውን ኢንፎርሜሽን የሰማችሁ ስለ ኤግዛም ስለ ፕሮግራሙ ስለ ዩኒቨርሲቲው ብዙ ነገር እንደዚህ አይነት ዩኒቨርሲቲ ኢንፎርሜሽን የሰማችሁ የናንተን ጭንቀት እየጨመሩባቸው ፈተናዎችን እንድትወድቁ የሚያደርጉ ምክንያቶችን ማለት ነው። ስለዚህ ፕሊስ ተጠንቀቁ ማለት ነው። አራተኛው ደግሞ ምንድነው፣ ትኩረታችሁን በክላስ አክቲቪቲ ብቻ ማድረግ ነው ማለት ነው። ይሄ ምን ማለት ነው ካላችሁ እንደሚታወቀው ያለፈው አመታት የሪሚዲያል ፕሮግራም እንደሚፈተኑ 30 ከዩኒቨርሲቲ ማለት ነው 30 ፐርሰንት፣ 70 ፐርሰንት ደግሞ ከፌዴራል ከጀኔራል ማለት ነው የሚመጣው። ድሮ ከብዙ ፎከስ የሚደረገው ሰላሳ ፐርሰንቱ ከክላስ አክቲቪቲ አሳይመንት፣ ኤግዛም ሰላሳ ፐርሰንቷ ማለት ነው። ድሮ ፎከስ የሚደረገው እዛ ላይ ነበር። ግን አሁኑ መቶ በመቶ ፕሮግራሙ ከፈተናው ማለት ነው ከፌዴራል ማለት ነው እንደ ኢንትራንስ ማለት ነው። ስለዚህ ብዙ ተማሪዎች የክላስ አክቲቪቲ ላይ ብቻ ፎከስ እያደረጉ ይወርቃሉ ማለት ነው። እናንተ ማድረግ ያለባቸው ምንድን ነው? የክላስ የሚሰርጉ እያልኳችሁ ሳይሆን ሞር ፎከስ ያለባቸው ሞጁሎች አሉ። ያለፉ አመት የኤግዛም ኩዌሽኖችን፣ እነዛ ላይ ፎከስ በጣም ማድረግ አለባችሁ ማለት ነው፣ ሪሚዲያልን ከፍተኛ መምጣት ከፈለጋችሁ ማለት ነው። ይህ አራተኛ ነው። ፕሊስ ተጠንቀቁ፣ አሁን ተጠንቀቁ። አምስተኛው ደግሞ በጣም ወሳኝ የሆነ ነገር ምንድን ነው እንዴት ማጥናት እንዳለባቸው አለማወቅ ነው ማለት ነው። ይህም የትክክለኛው ላይክ ፊፍቲ ፐርሰንት ማለት ትችላላችሁ ማለት ነው። ለምን እንዳልኳችሁ ልንገራችሁ። ኢንትራንስ ኤግዛም እንደሚታወቀው ሳብጀክቶችን እንዴት ማጥናት እንዳለባቸው አለማወቅ ነው ማለት ነው የኢንትራንስ ኤግዛም ውድቀት የሆነው ማለት ነው። ለምሳሌ እንግሊዝኛ ካያችሁ የራሱ አጠናና አለው፣ ማትስ ካያችሁ የራሱ አጠናና አለው፣ ባዮሎጂ ካያችሁ የራሱ አጠናና አለው ማለት ነው። ይህን ኢንትራንስ ላይ የውድቀታቸው የሆነ ሰበብ በሪሚዲያልም እንዳትደግሙት ፕሊስ። አንድ እስከ ስድስት ወር አምስት ወር ማለት ትንሽ ጊዜ አይደለም ማለት ነው። ያን ወርም ስፔንድ አድርግታችሁ አሁንም መውደቅ የሚያናድ ነገር ነው ማለት ነው። ስለዚህ እነዚህ ሳብጀክቶችን እንዴት ማጥናት እንዳለባችሁ ማወቅ አለባችሁ ማለት ነው። ስድስተኛውና የመጨረሻው ደግሞ እንግሊዝኛ እንግሊዝኛ ላንጉጅ ሚስ ፕሊስ። ይህን እንዴት ልበላችሁ፣ እንግሊዝኛ ላንጉጅን አንደርስታንድ ያለ ማድረግ ነው። እንግሊዝኛ ላንጉጅ ሪሚዲያል ደረጃ ፍሬሽማን ደረጃ ሊሆን ይችላል። ያኔ ደረሳችሁ ማለት እኮ የትም አስተማሪ አይተረግሙላችሁም። የት አስተማሪ አሁን እያልኳችኋለሁ ሳብጀክት አለ አይ ኖ ሳብጀክቱም ወሳኝ ነው ማለት ነው። ግን ሳብጀክቱ ኮሚኒኬሽን ምናምን አያስተምራችሁም። ቤዚክ ታውቃላችሁ ብሎ ነው የሚያስቡት ማለት ነው። ስለዚህ እንግሊዝኛ ላንጉዌጃችሁን ፕሊዝ ፕሊዝ አስተካክሉ። ፕሊዝ ቢያንስ እኔ አድቫንስድ እያልኩ አይደለም ኢንተርሚዲየት ደረጃ ላይ አድርሱ ማለት ነው። ይህን ኢንተርሚዲየት ደረጃ ላይ እንዴት መድረስ አለባችሁ ምን ያህል ሌቭል ላይ ምን አይነት ቴክኒክ መጠቀም ትችላላችሁ፣ የምትሉ ከሆነ ቪዲዮ ሰርችላችኋለሁ፣ ዲቴይል ማለት ነው ገብታችሁ ማየት ትችላላችሁ። ለዛሬ እነዚህ ስድስት ነገራቶች ሪሚዲያል ሳትገቡ በፊት ማወቅ ያለባችሁ ብዬ እያሰብኩትን ማለት ነው። ሪሊ ልነርጋችሁ ታመሰግኑኛላችሁ። ፕሊዝ፣ ብዙ ቻናሎች ይህም ኢንፎርሜሽን አይሰጡም ማለት ነው። ስለዚህ ለዚህ ቻናል ዲስኮ ናቸው አሁን ሰብስክራይብ ማድረግ እንዳረሱ ማለት ነው። በሌላ ቪዲዮ እስክንገና ድረስ መልካም ቀን።